ሰላም ውድና የተከበራችሁ የልዚ ቤተሰቦች እንዴ ናችሁ? ደህና ናችሁ? እኔ ደህና ነኝ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ ጋ ሁሉም ሰላም፣ ሁሉ መልካም ነው። እንዴ ናችሁ? ደህና ናችሁ? እኔ ደህና ነኝ አለሁ። እንግዲህ ዛሬ በአዲስ ቪዲዮ በአዲስ መረጃ እንደዚህ ብቅ ብያላችኋለሁ ማለት ነው። እሱ ምንድን ነው ዛሬ የመጣሁላችሁ ምንድን ነው ቲክቶክ ላይ እንግዲህ እንዳያችኋት ከአቢባ ላይ ቀርባ ልጇን ለእህቷና ለወንድሟ ሰጥታ መጥታ እህቷ በደሞዝ አምስት አምስት ሺህ ብር በወር ካልቆረጥሽልኝ እያለች ልጇን እያሰቃየችባት ልጇን በጣም እየቀጠቀጠችባትና እያሰቃየቻት አይተናል ማለት ነው። ለዛም ደግሞ እንግዲህ በጣም ከባድ የሚባል ለቅሶና ሀዘን እያዘነች ልጇን ደግሞ ቪዲዮ እየቀረጸች እች ወይጦ ልጅሽ፣ እች ወይጦ ልጅሽ እያለች እንግዲህ፣ እንደምታዩት እናትየዋ ሰው አገር ነው ያለችው፣ ስደት ነው ያለችው። ወንድሟና እህቷ እንግዲህ ልጇን አግተው እህታቸውን ይህን ያክል ብር ካላመጣሽ ይህን ያክል ብር ካልከፈልሽ እያሉ እንግዲህ ሲያሰቃዩት አይተናል ማለት ነው። በጣም በጣም በጣም ራሴን የጠላሁት የምሬን ነው የምላችሁ። በጣም ራሴን እስክጠላው ድረስ ነው። በቃ እንዴት በዚህ ደረጃ ሰው የገዛትሽን ካላመንሽ ቤተሰብሽን ካላመንሽ በቃ ያለውን ነገር ራሳችን ቤተሰቦቻችንን ብለን ለቤተሰብ ጥለን ልጅ ካልመጣን ቤተሰቦቻችን ልጆቻችን ካልያዙልን፣ ጠይብ ምኑ ላይ ነው? የኛ ደስታ ምኑ ላይ ነው? የኛ እንትን ምኑ ላይ ነው ያለው ነገር? እንዴት ነው እንዴት አድርጌ ላስረዳችሁ? ምኑ ላይ ነው ስነመግባር የሚኖረንስ ምኑ ላይ ነውስ? እንዴት ሰው በዚህ ዘመን በዚህ ዘመን ተጨቃቅኖናል እን በዚህ ዘመን እንደዚህ እንደዚህ ቤተሰብ ልጅን እስከ አግቶ እንግዲህ የገዛ ቤተሰቦቻችሁ የገዛ እህቶቻችሁ እንግዲህ ልጃቸውን አፍነው በጣም የሚገርም የሚገርም የሚገርም ነው። እሺ ብሩ ልስጥሽ ለሌላ ሰው ስጭልኝ፣ አልሰጥም። እሺ የማሳደጊያ ሕጻናት ድርጅት ውስጥ ላስገባ ላ ልጅቷን ስጭ፣ አልሰጥም። ይሄ ራስ ወዳድነት፣ እንደዚህ አይነት እህትነት እንደዚህ አይነት እህትነት የምር የምር የምር የምር በአፍንጫ ይውጣ። አቤት! አንዳንድ ሰዎች ግን በራሳችሁ ዞር እያላችሁ ቤተሰቦቻችሁን ፈትሻችሁ ታውቃላችሁ። እኔ ምን ታዘብኩ መሰላችሁ? ትናንትና በጣም እያለቀስኩ ነው ሪከርዱ ተቆራርጦ ላይ ያየው ቲክቶክ ላይና፣ ምን አይነት ግፈኛ ሴት ነኝ አልኩ፣ ራሴን ራሴን እኔን እኔን ምን አይነት ግፈኛ ሴት ነኝ ምን አይነት በቃ በጣም ግፍ እሰ እኔ እኮ በጣም ኮ ነው ግፍ የምሰራው። እኔ በቤተሰቦች ወይኔ፣ ሰውዬው አልፈልግ አሳገኝ። እኔ በቤተሰቦች ኮ ግፍ እሰራለሁ፣ ጌታ ምስክሬ ነው ምላችሁ። በጣም ነው ግፍ የምሰራው እኔ በቤተሰቦች፣ የምሬ ነው ምላችሁ። ጌታ እንዲህ ግፍ እንደምሰራ ደግሞ ጭራሽ ልጄ አልቅሳ ጌታን ጭራሽ ልጅ አልቅሳ እንደዚህ እያወራሁ ልጅ ውሃ ብላ ለራሱ መቤት ነው የምላችሁ። ጌታ ምስክር እያካበድኩ ምናምን አይደለም። ይቅርታ ለካሜራ እንግዲህ ቻለሁት ማለት ነው። እያካበድኩ ምናምን አይደለም ግን እኔ መስመር ላይ ሆኜ አጋጣሚ እንኳን መስመር ላይ ሆኜ እያወራሁ ውሃ ሰጪ ብላት ትንሽ ተነሽ ነው የምላት። እግዚአብሔርን ነምላችሁ ውሃ እያለክሸርን አሰሚ ብዬ ነው ከእህቴ ላይ ማፋጠጥባል ጫማ ሳት ልብስ አጋጣሚ ሹፍ ብላ እንደው ቪዲዮ እያወረድ ሹፍ ብላ ጫማ ሳት ልብስ ልጅ የካዩ ሯዋንዳ ነው የማረገው። በቃ ቤቱ ሯዋንዳ በቃ። እናንተ ልደፉኝ፣ እናንተ በሰው ሀገር ልታስቀሩኝ፣ እናንተ ደስ ልታደረጉኝ። ለማን ብዬ ነው መከሰው? ለማን ብዬ ራሴን ጠላሁት። ራሴን በቤተሰቦች ላይ ምን ያህል ግፍ እየሰራሁ እንደሆነ ሳስበው ጌታ ምስክሬ ነው። ራሴን ጠላሁት። ሰው የእናት ልጅ እህት ነው እኮ፣ ብር እያለች የምታመጣ፣ ይህን ያክል ብር ካላመጣሽ። እያቆራረጥኩ ነው ቪዲዮ የሰራሁት፣ ምክንያቱም ሰውየው የጮ ቢ ነው። እና በቤተሰቦች ላይ በጣም ግፍ ነው የምሰራው እኔ። ጌታ ምስክሬ ነው የምላችሁ፣ መቤቴ ነው የምላችሁ። በጣም ነው ግፍ የምሰራው ከዛ በቃ ይህን ያክል ብር ካላመጣሽ እኔ ልጅሽን አልሰጥሽም ማልሰጥሽም። ጨካኝ ናት እህቴ። ትገለኛለች፣ ታርደኛለች፣ ትቆርጠኛለች፣ ትፈልጠኛለች ምናምን። በጣም ነው ያዘንኩት። በጣም ማለት ነው የምር በጣም ጌታ መድኃኒታችን ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለው ነገር ሁሉ አንድ በአንድ እየተነ እየሆነ ነው ማለት ነው። ምክንያቱም እህት ብለቱ ላይ ይለሳል ነገራችን ላይ አቦያል እህት በእህቱ ላይ ይነሳል ወንድም በወንድሙ ላይ ይነሳል የተባለው ነገር በጣም ነው እየደረሰ ያለው እና ስደት ላይ ሆናችሁ ልጆቻችሁን ለቤተሰብ ሰጥታችሁ እንዲሁም ደግሞ ለእህት ለወንድም ሰታችሁ ልጆቻችሁን እህት ወንድሞቻችሁን ካላመናችሁባቸው ለድርጅትም ቢሆን ሰታችሁ እንጂ እዚህ ጋር ሰው ሀገር መታችሁ አትሰቃዩ የሰው ቤት ተሰቃይተን እንደገና ደግሞ ልጅን ለሰው ለእህቶቻችን ደግሞ እዛ አሰቃየተን። እህቴ በሰው ሀገር ናት ታንቃት ሞትብኛለች እንደዚህ ትልብኛለች አይል። የሰው ልጅ አይል። ምን አይነት አንጀት ቢኖርሽ ነው በእናትሽ ልጅ እህትሽ ላይ እኔ ያክል ሊያስጨክነሽ ይቻል? በጣም ነው ያዘኩት። በጣም ነው ያዘንኩት። እኔ የምር ነው ምላችሁ። አንዷን ደግሞ አሜሪካ ላይ ቁጭ ብላ ብር ካላዋጣችሁልኝ። ከዛ አስተያየት ሊሰጡ ምን አለ ለኔ ቢሰጡኝ? የምሬን እኮ ነው የምላችሁ። ምን አለ ለኔ ቢሰጡኝ? አስተያየት ሊሰጡ ሲመጡ ስለ ቤተሰቦች አታንሱ፣ ዝም ብላችሁ ስጡኝ። ይህ እኮ ዝርፊያ ነው፣ ልጄ ዝርፊያ ነው። አንድ ሰሙን ስዘምር ነበር፣ በጣም ስዘምር ወይ ቺ ልጅ ወደ ልቧ ተመሰል ተመለሰች፣ እንዴ በቃ ሰው ልትሆን ነው እንዴ ምናምን እያልኩኝ እየገቡ ራሱ ቲክቶክ ላይ አይዞሽ በርቺ ዘማሪ መላእክት ያሰማል ምናምን ላት ነበር። አሁን ላይ ሀረዳችሁ ዝም ብላችሁ እርዱኝ። ደግሞ እሷ የምትሰጠውን ትንስ የምትሰጠው አንበሳ ከሰላሳ ዝለይ ብላይ ደርሷል። ምን ነው ህዝቤ በልመና ነው እንዲህ አገሪቱን እያስተዳደራችኋት ያለ? ምን ነው ምኑ ናችሁ ነው? ምኑ ናችሁ ነው? ቆይ እንዲህ ህዝቤ መኑ ነው እንዲህ በጣም እኮ ነው የምገርሙት፣ በጣም እኮ የምታሳዝኑት፣ ጌታን። በጣም ነው እኮ እኔ የገረመኝ እንዴ፣ ያመቶ ልመና፣ ያመቶ ልመና፣ ያመቶ በእህትና በወንድሙ ላይ ልመና። አረቀኝ ሴ የተሳሰብን የት እየሄድን ነው? ብራቸውን እኔ እኮ አንዳንድ ሰዎች ደግሞ አሉ እንትን ሊሉ ሲሉ ሲጀናጀኑ ይሄ የጀርመን ስልክ ነው የኢትዮጵያ ስልክ ነው የአረብ ሀገር ስልክ ነው ብሎ ስልክ ቁጥር እንኳን ለይቶ ሳያውቁ ውጭ ነኝ ያለው ስላለ ብቻ ሚሊዮናቸው ሪዋርዶች ለመሃል። አሁን ትንሿ ጎርጎራ የምትባለው ደግሞ ቅርታ እንግዲህ ትንሿ ጎርጎራ የምትባለው ደግሞ አሜሪካ ነኝ ብሎ አንድ ሊቢያ ያለ ሰው ጀንጅ ነው ጀንጅ ነው ከእኔ አንድ ሐዋርያው ጥበብ የሚባል ወንድም አለኝ። ከሷን ሰላሳ ሺህ ብር ይዘበታለች 300 ሺህ ብር ይዛበታለች። ሺህ ብር ይዘበታለች ፍትህ ፍትህ ፍትህ ለሶስት መቶ ሺህ ብሩ ለሐዋርያው ጥበብ። ሁለተኛ ነገር ደግሞ ስትጀናጀኑ ሆነ ስትሞዳ ሙዱ እያስተዋላችሁ ተሞዳ ሙዱ ስምብላችሁ ተሞዳ ሙዱ አንቺ ደግሞ የእናትሽን ልጅ አይተሽ ብር ይህን ያክል ብር ካልሰጠሽኝ፣ ይህን ያክል ብር ካልሰጠሽኝ እያልሽ አትጉጃት። ነገ ምን እንደሚገጥምሽ አታውቂም። ይህን ለማለት እወዳለሁ። ሌላውን ላይክና ሸር ሰብስክራይብ ያደረጋችሁ ቤተሰብ ሆኑ እንግዲህ በድራሞ በድራሞ የምንሰራ ሰዎች እንግዲህ ለመጠንቀቅ እንሞክር። ፍተሻ ምናምን እየተደረገ ነው ተብሏል። ና በርቱሌ። ላይክና ሸር ሰብስክራይብ አድርጉኝ። እንበረታታ። እወዳችኋለሁ። ብራችሁን ለ እንዳትስጡ፣ ቤተሰቦቻችሁን ፈትሹ። ዝም ብላችሁ ብራት ላኩ። የቸገረ ቀን ጉዳችሁ ወደኋላ ስለሆነ የሚመጣ እወዳችኋለሁ። ላይክም ሸርምሰብ ሰብ ለምታደርጉ ሰዎች ከልብ አመሰግናለሁ። ቻው።